ይሻልሽ ዝም ብለሽ ሁሉንም ሰው ዝም ብለሽ ነው መዝጋሽ። ይለምዱሻል እና እኮ አይልኩትም እኮ ወደ ሰው ቤት ትሄጃለሽ፣ ያዳምጡሻል። አይቼ እብድ ደግሞ ተነሳባት ብሎ ነው ኢግኖር የሚያረጉት። አይ ብዙ ጊዜ እኔ አሁን ከሳለው ምናምን ሲባል በጣም ብዙ ጊዜ ስለሰማሁኝ ማለት፣ እንደዚህ በየወሩ አንድ ሰው ስከሽ ምንም አይሉሽም። ያው እብድ ናት ብሎ ስለሚታሰብ ምንም አይሏትም። ጃፒን ላስገባው እንዴ?

ግን እስከ ወዳኛው ተፋልም። ያለው የሚገርምሽ ነገር በጣም ትዝ ይለኛል። ሰላም ነው፣ ሰውዬ በብድር ነው እንደ ኔትወርኩ። አይ በል አጠፋችሁ። እግዚአብሔር ይመስገን። አንቺ ራስሽ አትመቻትም አለችኝ ፍሬ በነገር ጂጂ እና ድሮ ስትቀጠቅጥሽ አልነበረም ሞ ትናንት እራስሽ አውርተሻል። የሆነ ወንድ ለሁለት ጠብሳችሁ ነበር ለካ። ነው የሆነ ማነው አዩ የሚባል ሰው መቅዲ በላችሁ ምናምን ያላችሁት አሁን ባለፈው እሱ ስትባሉ ማስታርቃለሁ ብለሽ ጭራሽ ነው አጣልተንሽ። ቁጭ ምናረግሽ፣ ሌላ አስገባላችሁ። እውነት ነው፣ አሁን ማስታረቅ ሳይሆን ማቀሳሰር ነው ያለብን። ማጣላት አይለኝ፣ አለቅላኪ ነው የምንሆኑ። ቆይ እኮ ቆይኔ፣ ቻፒ ልቤ ደነገጠ የምር። ምንድን ነው ያለችሽ? በዛ በማን ነው የሚባል ልጅ ቂም አለብኝ ሳምሪጋ ምናምን ስትልሻ አልነበር? አዎ እግዚአብሔርን ለቀልድ መስሎሻል። የቀረበች ደግሞ እያንዳንዷን የምታወሪያትን ሪከርድ እያደረገች ኧረ ጃፔ የእውነት እግዚአብሔርን እንደ አንቺ ፍሬ እኮ ታውቃለች እኮ። አላወራም ብላ ነው እንጂ ለምን እንደማላወራ ልንገርህ። በህግ ሄዳለው ስላለች ህግ ያገናኘን ብዬ እኮ ነው። አይሻልም ጃፔ? ለእኔም አለማውራቴ ይጠቅመኛል። ህግ ላይ ስትቀርብ ውርደቷን ጊዜ ቀርባለሁ። አለቀ። ይህ እኮ ነው ጌሙ። እኔ በጣም ነው ደስ ያለኝ በህግ ስለሄደች አምስት ሳንቲም ወጪ ማውጣ የለኝም እኔ እንደሆነ እድሜ ጠበቃለች። እዛው ከራሷ ጋር ትጨርሳለች። እኔ ምን አገባኝ? ኮሎን ከተማ ላይ እንደ እኔ

እኔ እንደዛ አላልኩኝም። በቃ በጣም ነው የሚደብረው። በቃ ብሌስ ጫፒ ከሰው ጋር በጣም እያነካካ ነው። ኧረ አንቺ እራስሽ አይደለም እያልሽው? እኔ እንደዚያ አላልኩኝም። ጫፒ ከኔ ከሰው ጋር ይኸውልህ፣ እንደዚ አይነት ነገር ከሰው ጋር ታነካካኝ። እኔ አያገባኝም። እኔ ምን አገባኝ? እኔ እኔ ማነኝና ነው ማን ነው የሚቀማኝ? እኔ እኮ ገና ሀያ አምስት አመት እኮ ነው ቀልድ አለ እና ሀያ ሰባት ነች ተብሎ

ጀመረው የተከታተለኝ፣ ፍሬ መታ ያሳቅቀኛል። ከሰው ሁሉ ጋር እያነካካኝ ትላንትና፣ ለሱ ብዬ ላይሁን ዘግቼ ወጣሁ በቃ። ሀያ አምስት አመቴ ብለሽ ስታከብሪ ማለት ነው። እዛ ሰፈር ገቡና ምን ነው አንዳንዶቹ ከሀያ አምስት አናልፍም አሉ። ንጉሳችን ሰላም ነሽ

ጠጋ ብል ይላሉ እና የሆነ ሪከርድ ሰምቼ ነው ወዲህ ነው የሚጠጋው፣ አልኩኝ። ደግሞ ቂጤን ያዘኝ የሚሉትስ አሲተች አንዱንም ቢሆን በሁለት እጁ መያዝ አለበት። ቅንቀር ኧረ ወገን ወዴት እየሄድን ነው? አሪፍ ላይ ነው ያለው ሹፍ ከጠየቀኝ እኔ መላሽ ነኝ እኮ ሳምሪ አስጠግተሽ አታውቂም።

እዚህ ስራ ፈቱና፣ ማን ይረገጠን? እማማ ጅጂ ናቸው። እናች አስጠረፈችን። ዞይ ናታን ነካካት ፈርታለች። ለራሷ ዲጄ ሳምሪ አስከጠከተችው። ሳምሪ እውነት ነው እንዴ? ይሄ ነገር ምን እኔ ስጀመር እኔ ስጀመር ፍርዬ ማንን ትናገር ማንን ትናገር አልገባኝም ከዛ በኋላ ነው የገባኝ። እኔ ለምን ስልሽ ብዙ ጊዜ አላይም፣ ገባሽ? ሽሙረኛ ናት አይገባሽም። አይገባኝ ካልገባ ስላልገባኝ መጨረሻ ላይ ነው አንቺ ሪከርድ አየሁኝ እንትን ሪከርድ አየሁኝ ብሎ ካርጋኛለች ምን እንዳደረግኩ አላውቅም ብለሽ ሪከርድ ሳይ እንዲ ዞይ ጠየኳት። እንደ ዘውዬ ወስቀውኝ ፍሪና ጂጂ ስጠኑ እንደ ምናምን ስላት እንደዛ ነገር ምናምን ነገር አለችኝ። ደውዬላት ማለት ነው እኔ የማውቀው ነገር የለም ተጣይ እኔ እኮ አላይም እኮ እ ስራ ነኝ ገባሽ ጠዋት ጠዋት ነው ሪከርድ ም አየው አላይም ማታ ማታ። ትናንትና እራሱ መግባት ፈልጌ ጃፒ ጋር አልቻልኩኝም ስራ ስለነበርኩ አስራ አራት ሰዓት ነው ሰርች የመጣሁት ፍሬዬ ትናንት ኦኬ እና ማየት አልችልም። በዚህ ነው ጃፒጋም ያልገባው። ትላንትና ማታ ይዘሽ ስታሳዝኝ። ሌሊት ነው የምትሰሪው? ቁመ ጠብቀኝ ነው የምሰራው። ቁምላቸው ተጠብቀኛሻ። ከጠበቀች ደግሞ ምን አልጋ ላይ ምን ይወርዳል? አንዱ ነው ሰማንያ አመት ሽማግሌ የሳዳቦት ነበር ዳብኝ ትላንት ረቴ በኋላ ይሰድቡሻል። እንደዛ ተብለሽ ትሰደቢያለሽ። ተይ ሳምሪ እነዚህንም ፔፐሉን ታዲያ ምን ትይዋለሽ? ታዲያ ምን እንደዚህ ብለሽ ታስደነግጫዋለሽ። እ ናት ባለፈውም ስትል ነበር። ባለፈው ድሮ እንደዛ ስትባይ ነበረ እኮ ጠረቁ። አሪፍ እኮ ነው ከወጣት ጋር ከመልከስከስ ከሀብታም ከመልከስ ሀብታም ሸባማ ቢገኝ በምን እድላት ነው ማለቻትንትራ ጅጅ ይችማ መጨረሻ ላይ የሞተ ባላ ወደቀሽ ናያለች የጨረቻሽ አላለችኝም። ጂጂ ራሽታ አንቺ እኔን ስለማታምኝ ነው መሰክራሉ። ነፍሬ ያሉ ጓደኞችሽም ሰምተዋል። ያው እንዳይደብርሽ ነው ዝም የሚሉሽ። ተወደኛለች። እኔም በጣም ነው የምትወደኝ እኮ እንግዲህ የምርሽ አራፍ። ንጉስም አትመቻትም። ምን ነስ ራሷ ላይ ያለችው እኔ ናገበት አሁን እሷ ትልቅ ሰው ነች። ተመቸችሽ አልተመ ምን ያደርግልሻል? አንቺ ወጣት፣ ወጣት ጓደኛ ይቀናባታል አለች ሳምሪ ላይ። ይሄ ነው ችግሩ። የምትቀናበትን ሰው ደግሞ አትፋጠምም። እሷ እስክትሞስር ድረስ ኪም ከያዘች አትላቀቅም። አትላቀቅም። ደባ ውስጥ ሰውን መስራት ነው የምትፈልገው። ስትቀርባ ፍሬን እንደው ለእንትን አዝናላት፣ ምና ነው ይመስላል እኔን ለበቀል ለበቀል ነው የምትመጣውልኝ። አላየም እንዴ ይቺ ቲክቶክ ላይ መሰራት እንኳን ብሩና ሰውን ስታስፈራራ፣ ደግነቱ ከልጁ ጋር ምንም ግንኙነት የለኝም። የብላይ ለራሷ እንጂ እንዴት የሚያወጣው ልጅ ተናገረችው እንዴ ተናገረችው ደውላ ጠበቃ ያዝ እኔ አስይዝሃለሁ፣ ብር ፍሬ በአንተ ነው የምታወጣው አለችው። የምረሽነ ገብርኤል እንደዚህ ስር ሰዳ እኔምነእነቤቴን ገብርኤልን እያልኩሽ ልጁ ደንግጦ ሊሞት ምንድን ያስገባሽኝ ይለኛል እንዴ የእኔ አላቀለም አልኩት። እኔ ከልጁ ጋር አትነጋገሩም አሁን አንነጋገር አንነጋገርም ስንት ጊዜያችን አናወራም ነበረ። በእሷን ያወራ ነው ደውሎ ስር ተሰዶ። አዎ፣ ይሄን ያህል ዲፕ ነው የምትሄደው። በቃ ሁሌ ጥላቻ ካላት ማጥፋት ነው የምትፈልገውን ሰውን ሁሌ ከፍታት አረብ አቀብ ኢንተርናሽናል ማን ይሰማታል? እኔ ኮ ስንት ጋንግ ጋ እኮ ነው የምውለው። ትቀልዳለ እንደ አዋዋኔ ኮ የኔ ከባድ ከበድ ያለ አዋዋና ያለኝ። እኔ ማንም ሰው አልፈራም። እኔ አታነቃከኝ። ሳምሪ ይሉሻል። ሙሉ አብራት ያደገች ነው የምትመስለው። ሙሉማ ማ ለጥፍ ብላ ከሷ ጋር ትለኝ ሙሉ ነው